ናችሁ ደህና ናችሁ ውድ ቤተሰቦች፣ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን ቸሮ መዳን የተመሰገነ ይሁን ባላችሁበት ሰዓት አቆጣጠር እግዚአብሔር ሰላምታ ብዝዝት ይበልልኝ። የማታቁኝ መሰረት ነኝ። መሰረትን ስቲ ሰብስክራይብ ሼር እያረጋችሁ ብታበረታትኝ ከዲ በትትና ጠይቃለሁ። ዛሬ አጭር መልክት ነው። ዤ በተለይ እንደኔ ሰው ቤት የምሰሩ ልጆች ማለት የትኛውም አረብ ሀገር ይሁን የትኛውም ማለት ነው ሰው ቤት ስትሰሩ ያው እንኳን የሰው ቤት ይቅርና የራሳችንን ቤት እኮ አንዳንድ ጊዜ ከቤተሰቦቻችን ጋር እንጋጫለን፣ አይደለ? እውነት ለመናገር ከወንድሞቻችን፣ ከእህቶቻችን፣ ከጎረቤትም ብቻ የሆነ ግጭት አይጠፋም፣ ያለመስማመት ይኖራል። ሰው ቤት ደግሞ የበለጠ ከዛ በተሻሻለ ልበል ከዛ በበለጠ ነው። ምንጋጮ ያለመስማማት አለ የለም እያልኩኝ አይደለም እና ሰው ቤት ሁለት ዓመትም ሶስት ዓመትም ሰርታችሁ ስትገቡ፣ በዛ ሶስት ዓመት እና በዛ ሁለት ዓመት የምታሳልፉትን ቻሌንጅ የምታሳልፉትን ውጣ ውረድ በደንብ እረዳለሁ። የእውነት ለመናገር በደንብ ነው የምረዳው ማለት ነው። ግን ብቻ ይህም ማድረግ የለባችሁ ምንም ያህል ሰዎቹ ቢበድላችሁ ምንም መሀል ቢያንቋሽሻችሁ ምንም ማለት ደሞዛችሁን እስከሰጣችሁ ድረስ እውነት ነው ያናድዳል። ደሞዛችሁን በጊዜ ስጧችሁ የምትበሉት፣ የምትለብሱት አትጡ። ዋናው ትልቁ ነገር የምትበሉት፣ የምተኙበት ሩ ብቻ አለ አይደለም ማሟላት። በቃ እኛ የምንፈልጎ ነገር ይኖራል። የትኛውም ሰው ቤት በሰሩ የትኛውም ማለት ነው የትኛውም ያለመግባባት አለ በቃ የትኛውም ማለት ነው እኛም ሀበሻ ወይንም እኛም ስንሰራ አንዳንድ ጊዜ እኮ ለእነሱ ያለን አመለካከትም እነሱም ለእኛ ያለን ያላቸው አመለካከት አንድ አይደለም። አይደለም፣ ስለዚህ እነሱ በደሉን ብለን እኛ ልጆቻችሁም የእነሱ ልጆች መምታት የእነሱን እቃ ሆን ብለን መስበር ብቻ የእነሱን ነገር ሆን ብለን ማጥፋት የለብንም። የእውነት ለመናገር ማለት ነው። ተጨማሪ ደግሞ ወደ አገር ቤት ስትሄዱ በሰላም ሄዱ። በቃ በሰላማዊ ሁኔታ ሳቅ ብላችሁ ሄዱ። በቃ የሆድ ማለት የሆዳችሁን በቃ በወዳችሁን በወዳችሁ ይዛችሁ ሄዱ። በቃ ማለት ይሄ መጣላት ዳግም ደግሞ እመጣለሁ ብላችሁ የሁለት አመት ፍቃድ አሰርታችሁ በዛው የምትቀሩ ልጆች ጥሩ አይደለም የእውነት ለመናገር ተጨማሪ ደግሞ ኢትዮጵያ ስትሄዱ ወይንም ሀገር ቤት ገባን ብላችሁ ስትሄዱ እነሱን በስልክ ደውላችሁ በጭራሽ አትሳደቡ በጭራሽ ማለት ነው ምን ይጠቅማል ስድቤ ሴጠን ነው የእውነት ለመናገር አብዛኛው ልጆች ኢትዮጵያ ሲገቡ አንቺ እንዲያድርገሽ እንዲ ብለሽ አንቺ ምናምን እንደዛ ምንም ምንም የሚጠቅማቸው ነገር የለም ማለት እናንተ አገር ቤት ከዚህ እያመልጣችሁ ሄዳችሁ እሷን ተሳድባችሁ ምናምን ምንም እሷ ላይ የሚለጠፉ ለጊዜ ሊያናድዳት ይችላል። እሷ ላይ የሚቀረው ምንም ነገር የለም። እናንተ ከተጎዳችሁት የእሷ ጉዳት አይበልጥም። እናንተ በብዙም ነገር ተበደላችሁ ሊሆን ይችላል እረዳችኋለሁ፣ ግን እናንተ ገብታችሁ ሀገር ቤት ሰላም ገብተናል ብላችሁ ለእሷ የምትሳደቡ ወይ ለሰሪያችሁ ወይ ለልጆቻችሁ የምትሳደቡ ስድብ ማንን ይጎዳል መሰለኝ መሰላችሁ? ሌላ ሰራተኛ በእናንተ ለምሳሌ፣ በኢትዮጵያ ስም ወይንም ሌላ ሀገር ዜጋም ሊሆን ይችላል እዛ የሰራች አሁን እኔ ኢትዮጵያ ሆኜ እኔ እነሱን ሰልቤ እነሱን በድዬ ከሄድኩኝ፣ ሌላ ኢትዮጵያ ካመጡ በምንም አይነት ክብር አይሰጧትም፣ በምንም አይነት ጥሩ ፊት አያሳዩዋትም። የእውነት ነው ምላችሁ፣ እናንተ ሰርታችኋል፣ በቃ የሆነ ነገር አግኝታችሁበታል። ከትናንቱ የሆነ ስቴፕ ለውጥ ማንም ሰው ለለውጥ ነው የሚመጣውና፣ የሆነ ስቴፕ ለውጥ አግኝታችሁ ነው የምትሄዱት እና ያቺ ከእናንተ እናንተ በሄዳችሁ ሌላ ሰራተኛ ሲተካ እንደናንተው ተቸግራ ቤተሰቦቿን እብን፣ እራሷን ለመርዳት ነው የምትመጣውና፣ እናንተ ባጠፋችሁት ጥፋት እሷ እውነት መረገጥም መሰደብም መበደልም የለባትም። ይህን አርቃችሁ አስቡ ፕሊዝ። የእውነት ነው የምላችሁ። ጥሩ ፊት አይሰጧችሁ። እዚህ ቤት የነበረችው እኮ ኢትዮጵያዊት ሰራተኛ እንዲህ አድርጋ፣ እንዲህ ብላ፣ እንዲህ ሆና፣ እንዲህ ሆና ነው በቃ። ጥሩ ከሆናችሁ ስለ ጥሩነታችሁ የተወሰነ ረጅም ጊዜም ባወሩ፣ ስለ ጥሩነታችሁ ያወራሉ። የእውነት ለመናገር ስላየሁት ነው። መጥፎም ስትሆኑ ዘም ልክ ነው በነገራችን ላይ አረቦቹ ሁለት አመት ጥሩ ሆናችሁ፣ አንድ ወር ጥሩ ካልሆናችሁ ወይ አንድ ሳምንት ጥሩ ካልሆናችሁ፣ የሁለት አመቱ የለም ዜሮ ነው። የሚገባው የሚታየው የአንድ ወሩ ብልጫ ነው። እና እንደዚህ አይነቱ ጸባይ ያላቸው ቢሆንም ግን ደግሞ እናንተ ሰርታችሁ ሂዳችሁ የትኛውም እህታችሁ ልትመጣ ትችላለች። ያጎት ልጅ ኢቭን ባይሆን እንኳን የእናንተ ዘመድ ባይመጣ የእናንተ የሀገር ልጅ ባይመጣ የትኛውም የሀገር ዜጋ መጥቶ እዚህ ቤት እስከሰራ ድረስ እናንተ ባጠፋችሁ ጥፋት ሌላ ሰራተኛ ወይንም ሌላ ሰው መበደል አለበት ብዬ አላስብም። ምንም አይጠቅማችሁም። ከዚህ ሄዳችሁ ስራችሁም በአግባብ ጨርሳችሁ ተሰነባብታችሁ በሰላም መሄድ በቃ፣ አትሳደቡ። ምንም አይጠቅማትም። እሷ የምትናደደ ወይ ለሰከንዳት ሊሆን ይችላል። እናንተ ብዙ አመት ተናዳችኋል። አቃልቁ። እኔ እየኖርኩበት ነው። የሆነ ጊዜ እኔም እንደዛ አስብ ነበር እና እኔ ስመጣ ማለት ነው እዚህ ቤት ስሰራ ሌላ ኢትዮጵያ ሰራተኛ ነች አለች። ግን መልካም ነች፣ ብዙ ክፋት ኖሩባት ሳይሆን የእሷ ብዙ ደግነቷ የአንዲት ቀን ክፋትነቷ በቃ ዜሮ ነው የሚያስገባው ብዙ አመት ሰርታለች። ንውስጥ አራት አመት አራት አመት የሰራችው እና እሷ ያጠፋችው ሲመዛዘን ብዙም ይህን ያህል ጥፋተኛ አላቅም ነች አደለችም እንትን አልልም ግን በቃ የሁለት ዓመት ነው የሁለት ዓመት የወረቀት አሰረታ ነው አልመጣም ብላ ስልክ ጆሮ ጆሮ ግንዷ ላይ የዘጋችው እና እመጣለሁ ሁለት ወር እረፍት ቤተሰብ ናፍቆኛል ምናምን ብላ ተተተተተ ብላ ሳምናት ነው የሄደችው እና ግን እሷ ሄዳ እኔ እዚህ ቤት ስገባ ኦልሞስት አይቻታለሁ ሰራተኛዋን ማለት ነው እኔ እርግጥ ያው አያሙ ናችሁም አዲሱ። እኔ እንደማትመጣ እርግጥ አውቀዋለሁ። በቃ እንደማትመጣ በደንብ ነው የማውቀው። እኔ ጠይቃት ነበረ እኔ አልናገርም ለነሱ ትመጭ ያለሽ ምናምን ስላት፣ ከዚህ ቤት የሄድኩ ዕለት እነግርሻለሁ። ማለት አሁን ዛሬ በረራዬን ማታ ከሆነ ማታ ስነሳ እነግርሻለሁ። ምን አስቸኩለች ትለኝ ነበር። እና እኔ እንደማትመጣ አውቃለሁ። አንዳንድ በቃ አይታችሁ ከፊታችሁ ያው አለ የሚነበብ ነገር አለ። ልጅቷ እንደማትመጣ በጣም መቶ ፐርሰንት እርግጠኛ ነበርኩኝ እና አልመጣችም። እብን ለእኔ ራሱ አልመጣም ብላ አልነገረችኝም። ማታ እነግርሻለሁ ልክ ልበር አለችኝ። እዛም ኢትዮጵያ ስልክ ቁጥሯ ሰላም እንደደረሰች ምናምን ተቀበልኩ፣ አደወልኩላት። እህቷ ነች የምታነሳው። እሷ ራሱ ልታናግረኝ ፈቃደኛ አልነበረችም። እና የእውነት አሰሪ የኔ አሰሪ የወንድም ምስትነች እና ምሳ አብረን ተሰብስበን አንድ ቤት ውስጥ ነን እንግዲህ ብዙ ነን ወደ ሀያ ሁለት ቤተሰብ ሆነን መጀመሪያ እዚህ ቤት ስገባ ሀያ ሁለት ምናምን ብዙ ነን በጣም እና እየበላች ነበረ እባክሽ አንቺ ሀገርሽን ቋንቋ ትችያለሽ እኔ አልችልም ትመጣለች ወይ ቀኑ እያለቀ ነው የሁለት ወር ግዳጅ እያለቀ ስለሆነ ደውይላት ተብዬ ደወልኩኝ። ልክ ስደውልላት እህቷ ነች ያነሳችው። ድምጻችሁ በጣም ይመሳሰላል እና እኔ የምፈልጋት አከሊትን ነው። አከሊትን አቀርቢልኝ ስላት እሷ አትመጣም አለችኝ። ከዛን የምን ልበላት ከዛን አናግሪያት ምናምን አልኳት እና አሰሪዋን አናገረችኝ። ልክ እንዲህ ጉርሻውን ስትል አልመጣም ስትል ቁጭ ነው ያደረገችው። ባሪያውን ተናደ ማለት ነው። አንደኛ የስራ ሰዓት ነበረ ትምህርት ቤት ተከፍቶ በቃ ስራ ነው። ምንም እረፍት አልነበረም። ቤት ውስጥ ልጅ አለ። አስባችኋል። እኔ ስንቱ ቦታ ሆናለሁ። ብዙ ናቸው በጣም ወደ ሀያ ሁለት ነው። ብዙ ናቸው፣ ልጆች አሉ፣ አዋቂ አሉ። አንድ ላይ ሰብሰብ ብሎ ነው የሚኖሩት። እና ለእኔ አንድ ከባድ ነበረ፣ ጽዳቱንም ምግቡንም ልጆች ቴክር ማድረጉንም እና ከጊዜ በኋላ ነው እሷ ግማሾቹ የተቀነሱልኝ ማለት ነው። ቤት ሰርቶ ምናምን የወጡት ግን እኔ ስሰራው ሁለት ዓመት ጨርሼ ኢትዮጵያ ገብቼ ለእረፍት እመጣለሁ ስላቸው፣ በጭራሽ በጭራሽ አናደርግም ነው ያሉት። ማለት አትመጪም። እረ እኔ እመጣለሁ፣ ልሰራ ነው። አትመጭም። ያችኛው ሰራተኛ እኮ እንዲያድርጋን እንዲህ በቃ እኔ አውቃለሁ እኮ ምን እንዳደረገቻችሁ። ለምን ከልጅቷ ጋር ስድስት ወር አብሬ ቁጭ ብያለሁ። ና የተወሰነ ጸባዋን አውቃለሁ። ግን እኛ እኛ ጋ ጥሩ ልጅ ነበረች። ግን እመጣለሁ ብላ እዛ ስደርስ ግን የተናገረችው ንግግር ምናምን አለች። እና ወረቀት አሰሩልኝ እና ሁለት አመት ጨርሻለሁ ኢትዮጵያ ገብቼ ቤተሰቦችን አይቼ ልምጣ ስላቸው በጭራሽ አይሆንም ነው ያሉት። ማለት ፍርሃት አለባቸው። ሁለት አመት የምናወጣውን ወጪ ጨምርን ሌላ ሰራተኛ ብናመጣበት ይሻላል ነው አባባላችሁ እና እንዲህ ያው ነው ይሰጡኝ ወይ። አራት ወር ሲቀርሽ እጂ ሁለት ወር ቁጭ በይ፣ ሁለት ወር ሲቀርሽ ወደዚህ ትመጫለሽ። ሁለት ወር ሰርተሽ ደግሞ ወረቀቱ ይታደሰልሻል እንጂ በመሀል ጠፋውባችሁ አደለ እንግዲህ። ሰው ቤት ወይንም የመዳም ቅመም ሰጥተው ነው እንደዚህ። ነው እያቆራረጣችሁ ነው ቪዲዮ መሰሩት። በአንድ ወጥ ቪዲዮ መሰራት ይችል ማስሬ ጠናዎች እና እኔ ማለት የፈለግኩት ዋናው ቁም ነገር ሰውቤት ምሰሩ ልጆች ማለት ነው። ሰውቤት ምሰሩ ልጆች በጭራሽ ሁለት ዓመትም ይሁን አመትም ይሁን ብቻ ጨርሳችሁ ስትሄዱ በሰላም ለሀገራችሁ ያብቃችሁና ያሊዳችሁም ለመሄድ ያሰባቸው በጭራሽ አትሳደቡ፣ በጭራሽ አትሳደቡ። የምሬዱ ምንም ላይ ጠቅማችሁ ማለት ነው። የምትጎዱት የራሳችሁን የሀገራችሁን ዜጋ ነው የምትጎዱት። እና እሷ በላ ጠፋችሁ እሷ ምንም ባላደረገች መጥፎ እኮ ላትሆን ትችላለች። ስለዚህ አንደኛ ታውቃላችሁ፣ ከኢትዮጵያ ስንመጣ ቋንቋ ይቸግረናል። ትንሽ ከቆየንም ሰው ይርበናል። ሰርተን እንኳን እነሱ ስራችን አይጠግቡትም፣ በቃ አይጠግቡትም። አበሻ ጉልበት የሚያልቅ አይመስላችሁም። እና ለምን እህቶቻችሁ ናቸው። እና ለምን እነሱ ይጎዳሉ እናንተ ባጠፋችሁት ነገር አንደኛ ደግሞ እናንተም አትጠቀሙትም፣ የምር ምንም ጥቅም የለውም። ስለዚህ ወደ ሀገራችሁ ስትሄዱ ምንም ነገር አትበሉ ማለት ነው እና ብትችሉ ብትችሉ ሄዳችሁ መምጣት ከቻላችሁ እመጣለሁ ብላችሁ ሄዱ። ተመልሳችሁ የመስራት ፍላጎቱ ካላችሁ ማለት ነው። አይ እዚህ ቤት ደግሞ አልተመቸኝም መስራት አልችልም ካላችሁ ተስማምታችሁ ሌላ ቤት እንዲቀየርላችሁ ሁለት ዓመት ጨረሳችሁ አይዚህ ቤት በቃኝ ስም እንዲያዞሩላችሁ በትትና መጠየቅ ነው እንጂ። አውቃሉ ያናድዳሉ፣ ያበሳጫሉ ብዙ ብዙ ነገር አለ። እናውቃለን እኛ ውስጥ ውስጥ ማለት ነው። ግን ስትሄዱ ስልክ ደውላችሁ ያልሆነ ቃላት ያልሆነ አትናገሩ። ምክንያቱም የሚጎዱት የሀገራችን ዜጋ እህቶቻችን ወንድሞቻችን ነው። በወንዶቹም ስራ በሴቶቹም ስራ እንደዚህ አይነቱን ተግባር አታድርጉ። ፕሌስ ሲወዳችሁ እና ቱቤል ላይክ አድርጉልኝ ከወደዳችሁት አበረታቱልኝ።